ሰላም፣ ተነስተ ውድ ደቡሜድ ሰዎች፣ ዛሬ በተፈጥሮ የአይን እይታችን ጤና የሚጨምሩ ምርጥ አስር ምግቦችን እናያለን። ይህ ደቡሜድ ነው፣ ስብስብ የሕክምና ርሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አሰጋች ሻክ ደውል። ዛሬ ትክክለኛው ምግብ በመመገብ ብቻ ራያችን ወይም ደግሞ አይናችን ከበሽታ እንዴት መከላከልን እንደሚቻል እንዲሁም ደግሞ የእይታ አድማሳችን የሚያሰፉልን የአይነን ጤና የሚጠብቁ እንዲሁም ደግሞ ከበሽታ በተጨማሪ የሌሊት አይነ ስውርነትን ወይም ደግሞ ናይት ብላይንድነስን የሚከላከሉልን አስር ምርጥ ምግቦችን ያለን። በሳይንስ የተደገፉ አስር ኃይለኛ ምግቦችን እናሳዩታለን። ከሁሉ በፊት እንደተለመደው ደቡሜድን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይደሳ እንላለን። ያም ሁላችሁም የምታዩት ቪዲዮ የደረሳችሁ ሁሉ ለቤተሰብ ለጓደኛ ሰብስክራይብ በማድረግ ደግፉን እንዳለን። በሳይንስ የተደገፉትን የአመጋገብ ስርዓቶች ስናይ የመጀመሪያው ላይ የምናገኘው ካሮት ነው። ካሮት ወይም ደግሞ ክላሲክ የአይን ምግብ የሚባለ ካሮት እንግዲህ ከፍተኛ የቤታ ካሮቲን ይዘት ያለው በቫይታሚን ኤ ቅድመ ሁኔታ እንዲሁም ደግሞ የሌሊት እይታ አስፈላጊ የሆነ ነው። ይህም በቫይታሚን ኤ እጥረት ምክንያት የሚከሰተውን የዜሮፍታልሚያ ወይም ደግሞ የአይን በሽታ ለመከላከል ይረዳል። ለመሆኑ ቤታ ካሮቲን ምንድን ነው? ለምንስ እንዴትስ ለጤናችን ለአይናችን ይጠቅማል ሲባል ቤታ ካሮቲን በአትክልት በፍራፍሬ ውስጥ የሚገኝ ቀይ፣ ብርቱካናማ ቀለሞች ባሏቸውን ፍራፍሬዎችና አትክልቶች ውስጥ የሚገኝ ነው በተለይም በካሮት በድንች እና በዱባዎች ውስጥ የሚገኝ ይህ ካሮቶይድ የይህ ካሮቶይድ ደግሞ ለምን ይጠቅማል ከተባለ ኃይለኛ ተክሎች ወይንም ደግሞ ጸረ ብግነት ባህሪ ያለው በሰውነታችን ውስጥ እንዴት ይሰራል ሲባል ቤታ ካሮትን እንግዲህ በሰውነታችን ውስጥ ካሮቲን ወደ ቫይታሚን ይለውጣል ሰውነታችን ቤታ ካሮቲን ቀጥታ ከምግቦች ወይም ደግሞ ከአትክልቶች እንዳገኘን ሰውነታችን አብዞርቫ አድርጎ መጠቀም አይችልም በመጀመሪያ ደረጃ ሰውነታችን ቤታ ካሮቲንን ወደ ቫይታሚኒ መለወጥ አለበት። ከተለወጠ በኋላ ለአይን ጤና በሽታ ለመከላከል አቅም እንዲሁም ደግሞ ለአይናችን የቆዳ መጠገኛ አስፈላጊ ንጥረ ነገሮችን ያሟላል ማለት ነው። በተጨማሪም ቫይታሚኒ በዝቅተኛ ብርሃን ወይም ደግሞ በምሽት ለማየት ለሚቸግር ወይም ደግሞ ሮዶፕስ የአይንን ሮዶፕስ በአይን ውስጥ ያለውን ቀለም ለማምረት ወሳኝ ሚና የሚጫወተውን ሲል የአይን ሲል ይደግፋል ማለት ነው። እንዲሁም ደሞ የአይን ገጽታ ወይም ደሞ ኮልኒያን ይከላከላል። እንዲሁም ደሞ ቤታ ካሮቲን ከዚህ በተጨማሪ አይናችን እንዳይደርቅ ወይም ደሞ የአይን ድርቀት እንዳይኖር፣ እምባ እንዲመረጥ አይነ ስውርነትን ይከላከላል ማለት ነው። በሁለተኛነት ደግሞ ዘቢብ ወይም ደግሞ የእንጆሪ ፍሬዎች በተለይም ሰማያዊ እነዚህ ደግሞ የሬቲና መከላከያ በመባል ይታወቃሉ በቅጽል ስማቸው። እነዚህ ጥቅማቸው እንዴት ይሰራሉ ሲባል በአይን ውስጥ የደም ፍሰትን የሚያሻሽሉ እንዲሁም ደግሞ አንቶሲያኒን፣ እንዲሁም ደግሞ አንቲኦክሲዳንቶች የበለጸጉ ናቸው። ያ ማለት የማኩላር ኢንፌክሽን እንዳይፈጠር ወይም ደግሞ በማኩላር ደረጃ የሚፈጠረውን የአይን በሽታ እንዳይኖር፣ እንዲሁም ደግሞ የሬቲናን ጉዳት ለመከላከል ይጠቅማሉ። በተጨማሪም የተፈጠረ ሰውነት ወይም መቆጣትን ወይም ደግሞ አንቲ ኢንፍላማቶሪ ባህሪ አላቸው። ይህም አይናችን ላይ የሚፈጠሩን ኢንፌክሽን በማስወገድ ይታወቃሉ ማለት ነው። የአይንን ድካም ይቀንሳሉ። በተጨማሪ በሶስተኝነት ደረጃ ደግሞ የምናገኘው ለአይን ጤና ከሚጠብቁልን ምግቦች ውስጥ ቅጠል አረንጓዴ የሆኑት እነዚህ በሉቲንና በዘአክሰንቲን ፓወር ሃውስ ይባላሉ በቅጽል ስማቸው ጥቅማቸው ምንድን ነው ሲባል፣ እነዚህ ቅጠል አረንጓዴ ውጂ ሰማያዊ ብርሃንን የሚያጠሩ ካይናችን አይናችን እንዳይጎዳ እንደመነጽር የሚከላከሉልን ናቸው። በተለይ በሉቲንና ዛክስቲን በውስጣቸው የያዙ ናቸው። በዚህ የተነሳ አይናችን በብርሃን ከመጥረብረር ይከላከሉልናል ማለት ነው። የአይን ሞራ ግርዶሽንና ከእድሜ ጋር ተያዥነት ያላቸውን የማኩላር ዲጀነሬሽን ወይም ደግሞ ኤምዲ ለመከላከል ይረዱናል። ጥናት አስደግፈን ለማየት ያህል በ2006 በሃርቫርድ ጥናት ከፍተኛ የሉቲን አወሳስን ወይም ደግሞ ዲኤ ተጋላጭነት በ43 በመቶ ቀንሶ አሳይቷል። ይሄ በሃርቫርድ 2006 ጥናት የሉቲን ራዕይ ጥበቃ ውስጥ ያለውን ኃይለኛ ሚና አሳይቷል። በ2006 ሃርቫርዲያን የአይን ጤና ጥናት ላይ እንዳሳየው ከፍተኛ መጠን ያለው የሉቲንና ዛክሲቲን የወሰዱ ሰዎች በተለይ ኮስታ ጎመንና የአበባ ጎመን እንደ ቅጠል አረንጓዴ ሆኑትን እንዲሁም ደግሞ ጥቁር ቅጠል ያላቸውን ጎመኖች የሚገኙበት ሁለት ጸረ ባክቴሪያ መድኃኒቶች እና ከእድሜ ጋር ተያያዥነት ያላቸውን የማኩላር ዲጄኔሬሽን ወይም ደግሞ ኤኤምዲን የመገለጥ እድላቸውን በ43 በመቶ ቀንሶ አሳይቷል። ይህ ለምን በጣም አስፈላጊ ሆነ ከተባለ ኤምዲ እድሜያቸው ከ50 በላይ ለሆኑ ሰዎች በዋነኝነት ለአይነ ስውር የሚዳርግና ብዙዎችን ለአይነ ስውርነት እየዳረገ ያለ ማዕከላዊ እይታ ተጠቂነት እና ለማኩላር ጉዳት እየዳረገ ያለ ነው። አክሲቲን ሉቲን እና አክሲቲን ጎጂ ሰማይ ብርሃንን ለማጣራት እንደ ተፈጥሯዊ የአይን መነጽር ሆነው ይሰራሉ፣ ወይም ደግሞ ህዋሳትን በፍሪ ራዲካልስ እንዳይጎዱ ይረዱናል ማለት ነው። የጥናቱን ሶርሱን ለማየት ያህል ጥናት የተካሄደው በሃርቫርድ ዩኒቨርሲቲ ነው ብለናል። ምንጩ ደግሞ የተካሄደበት ምንጩ ለማየት ያህል አርቺቭ ኦፍ ኦፍቶሞሎጂ ቮሉም 124 ቁጥር 7 2006 ላይ የታተመ ህትመት ላይ ይህን ጀምር ማየት ይቻላል ማለት ነው። አባራት የሚነደረ ዛሬም እንቁላል ና እንቁላል ነው። እንቁላሎች የተሟላ የአይን አመጋገብ ስርዓትን ያዙ ናቸው። እነዚህ ደግሞ እነዚህም እንደ ከላይ እንዳልነው በሉቲን ዛክሲድን እንዲሁም ደግሞ በተጨማሪነት ቫይታሚንና ዚንክን ይዟል። እነዚህ ዚንክ ና ዚንክ ለሬቲና ጤና በጣም ወሳኝ እንዲሁም ደግሞ በምሽት የማየት ችግር ለሚገጥማቸው በተለይም ናይት ብላይንድነስን ለመከላከል ብጫ ጨረሙቀት አመንጪ የሆኑ አረንጓዴ የመሳብን ይጨምራሉ። በዚህም የተነሳ ለሬቲና ለ ሬቲና እንዲሁም ደግሞ አጠቃላይ አይናችን ወሳኝ ሚናን ይጫወታሉ ማለት ነው። በአምስተኛ ደረጃ ደግሞ አሳኑ አሳ በኦሜጋ ስሪ የበለጸጉ ናቸውን፣ በተለይም ሳልሞን ሰርዲን፣ እና ማርኪም የተባሉት እነዚህ ደግሞ በዲኤችኤ የበለጸጉ ናቸው። ያ ማለት በሬቲና ውስጥ የሚገኙ ስብ የያዙ ናቸው ማለት ይህም ለአይን ድርቀት እንዳይኖር፣ አይነ ብጠት እንዳይኖር እና አይናችን ለኢንፌክሽን እንዳይፈጠር አይናችንን እርጥበት እንድኖረው የሚያደረጉ እንባ እንዲመረት የሚያደረጉ ናቸው ማለት ነው እንዲሁም ደግሞ የእንባ መምረትን የሚያበረታቱ የአይን ቅባትን የሚደግፉ ናቸው። ሜጋ ስሪ ቅባታማ ስለሆነ አይናችን እንዳይደርቅ ይከላከልናል ማለት ነው፣ ሜጋ ስሪ ወይም ደግሞ ከሳምን አሳን መመገብ። በስድስተኛ ደረጃ ደግሞ የምናገኘው ለውዝ እና እነዚህ ደግሞ በቫይታሚን ኢ መከላከያዎች ናቸው። እነዚህ እንደነ አልሞንድ፣ የሱፋ አበባ ዘሮች እና የሀላል ፍሬዎች በቫይታሚን ኢ የበለጸጉ ሲሆን እነዚህም የአይን ሴሎችን ከፍሪ ራዲካል ሲከላከሉ በተለይ በሬቲና እና በ በሌንስ ላይ ከእድሜ ጋር ተያዥነት ያላቸው ጉዳት አይናችን ላይ እንዳይደርስ እንዲሁም ደግሞ ከእድሜ ጋር ተያይዞ የሚመጣውን ችግር በሬቲና ና በብሌናችን ላይ ችግር እንዳይፈጠር የሚከላከልልን ነው ማለት ነው። በሰባትነት ደረጃ ደግሞ ጣፋጭ ድንች ነው። ጣፋጭ ድንች እንግዲህ በቤታ ካሮቲን ቦምብ ሀውስ ተብሎ ይታወቃል። ያም ማለት አንድ ድንች ድንገት በአንድ ጣፋጭ ድንች አራት መቶ ፐርሰንት በላይ በየቀኑ የሚያስፈልገን ቫይታሚን ኤ ይዛል። ይህም የኮርኒያን ጤና ላይ መጠበቅና እንዲሁም ደግሞ ኮርኒያ ላይ የሚፈጠረውን ድርቀት እንዳይኖር እንዲሁም ደግሞ ኢንፌክሽን ይከላከልልናል ማለት ነው። ታፋይድን በስምንተኝነት ደረጃ ደግሞ የምናገኘው ብርቱካን ነው፣ ደግሞ የሲትረስ ፍሬዝ በመባል ይታወቃል። ይህም በቫይታሚን ሲ የበለጸገ ነው። ቫይታሚን ሲ በአሁኑ ውስጥ በአይናችን ውስጥ ጤናማ የደም ፍሰት እንዲኖር የሚደግፍ ነው። እንግዲህ የአይን ሞራ ግርዶሽን የመያዝ እድላችን እንዲቀንስ እንዲሁም ደግሞ ለአይን ሞራ ግርዶሽ እንዳንጋለጥ ያደርጋሉ ማለት ነው። በብርቱካን ውስጥ የሚገኘው ቫይታሚን ሲ እንግዲህ፣ ቫይታሚን ሲ የአይን ሞራ ግርዶሽን ይከላከላል። አሁን ደግሞ ወደ ጥናት ስንመድረስ ስንመለስ እንግዲህ በ2016 በአይነ ህክምና ጆርናል ላይ የታተመ ትልቅ ጥናት እንዳመላከተ ከሆነ ይህ ጥናት የተካሄደው በዩኬ ነው ወይም ደግሞ በዩናይትድ ኪንግደም የተካሄደ ነው። ያሳተፈው ደግሞ አንድ ሺህ ሰዎችን ያሳተፈው፣ ጥናቱ የተካሄደው ለ10 ዓመታት ነው። የጥናቱ ደግሞ ሴቶች ላይ የተካሄደ ነው። ጥን ማለት ተመሳሳይ ፆታ ኖሯቸው ከእንደገና ደግሞ መንታ የሆኑ ሰዎች ላይ ነው። ይህም ጂኖችን በደንብ ለይቶ ለማየት ተብሎ ምርምሩ እንዳያሳየ ከሆነ ከፍተኛ ቫይታሚን ሲ ሲጠቀሙ ሰዎች እና ዝቅተኛ ቫይታሚን ሲ እንዲጠቀሙ ተደርጎ ከምግብ ለ10 ዓመታት የተደረገ ጥናት ነው። በዚህም ከፍተኛ ቫይታሚን ሲ ያላቸው ምግብ የተመገቡ ወይም ደግሞ የብርቱካን ይዘት የተመገቡ ሰዎችን ለ10 ዓመት የፈጀው ጥናት እንዳረጋገጠው ከሆነ የአይን ሞራ ግርዶሽ የመገለጥ ዕድላቸውን 33 በመቶ ቀንሶ አሳይቷል። በዚህም ደረጃ ሲነጻጸር እንግዲህ ቫይታሚን ሲ የተመገቡና እየተመገቡ ና ቫይታሚን ሲ ያልተመገቡ ምግባቸው ውስጥ ያካተቱ ና ያላካተቱ ተብሎ ለሁለት ከፍሎ ነው ጥናቱ የተካሄደው ማለት ነው። እንዲሁም ደግሞ ቫይታሚን ሲ ለምን አይነ ስውርነትን ይከላከላል? እንዴት ይከላከላል ሲባል እንግዲህ ቫይታሚን ሲ እንደ አይን መነጽር ሆኖ ከኦክሳይድ ጭንቀት አይናችን የሚከላከልልን፣ እንዲሁም ደግሞ ከአልትራቫይሮት ራይ ወይም ደግሞ ከጥታ ወደ አይናችን የሚመጣው ጨረር እንደ መነጽር ሆኖ የሚከላከል፣ እንዲሁም ደግሞ በብክለት የሚመጣውን አይነ ስውርነት፣ እንዲሁም ደግሞ ከእርጅና ጋር የሚደርሰውን አይናችን ላይ የሚደርሰውን የይታ የእይታ ጉዳት የሚከላከልልን ነው። በተጨማሪም በኮርኒያና በስክሌራ ወይም ደግሞ በአይናችን ይሄ ነጭ ክፍል ላይ ኮላጅ ሳይንስንን ያጠናክራል። የሊንስ መጨናነቅ መጠናከሪያን ይጨምራል ማለት ነው። በዘጠኝኛ ደረጃ ደግሞ የምናገኘው ቲማቲም ነው። ቲማቲም ደግሞ በሊኮፔን በሊኮፔን የበለጸገ ነው። ሊኮፔን በብርሃን ምክንያት በሬቲና ላይ የሚደርሰውን ጉዳት የሚከላከልልን ንጥረ ነገር ማለት ነው። ሊኮፔን የበለጸገ ነው። እንግዲህ በዚህም ተጨማሪ በቫይታሚን ሲ እና ቤታ ካሮቲን ይዟል። እንግዲህ ነው ያም ማለት ሬቲናን ከጉዳት ይከላከላል። ሬቲናን ከኢንፌክሽን ሬቲና ላይ የሚደርሰውን ማንኛውም ችግር ሊከላከልልን ይችላል ማለት ነው። ቲማቲም መመገብ በ የሚነት ደረጃ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ጥቅሙ ምንድነው ሲባል ወደ አይናችን የሚደርሱትን የደም አስተላላፊዎች ደግሞ የደም ፍሰትን የሚጨምረልን ነው። እንዲሁም የደም ዝውውርን ያሻሽላል። ይህም የኦክሳይድ ወደ እንዲሁም ደግሞ ኦክሳይድ ወደ ሬቲና መድረሱን ያረጋል። ኦክሲጂን ወደ ኦክሳይድ ሲሆን ኦክሲጅን ወደ ሬቲና መድረሱን ያረጋግጣል። ወይም ደግሞ በደማችን ውስጥ ያለው ኦክሲጅን በሬቲና እንዲደርስ ሬቲናችን ጤና ይጠብቃል ማለት ነው። ያም ማለት ጸረ ብግነት እንዳይኖር አንቲ ኢንፍላሜሽን ሆኖ እንዲሁም ደግሞ ጸረ ባክቴሪያ ሆኖ ይሰራል ማለት እንደ ጎሻ፣ በተጨማሪ የአይን ግፍን ለመቀነስ የግላኮማ ስጋትን ይቀንሳል። በተጨማሪም ነጭ ሽንኩርት ማለት ነው። እንደማስጠንቀቂያ፣ ከመጠን በላይ ስኳር ይዘት ያላቸው ምግብ ከመመገብ መጣበቅ፣ እንዲሁም ደግሞ የተጠበሱ በየመንገዱ የሚሸጡን ምግቦች ባለመመገ መመገብ እንዲሁም ደግሞ የታሸጉ በፋብሪካዎች ደረጃ የሚዘጋጁ ምግቦችን ባለመመገብ የአይናችን ጤና መጠበቅ ይቻላል። አዲስ የሆነ መረጃ ከዴቡሜድ ካገኙ ሰብስክራይብ በማድረግ ይርኩን፣ እንዳለን መልካም ጊዜ መልካም